ሰላም ጤና ይስጥልኝ። ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ፣ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን እንሆ፣ የመንግስት ባለስልጣኑ ከነ ባልደረቦቻቸው ተደመሰሱ። ጀኔራሉ በኢትዮጵያና በኤርትራ በቅጽበት ጦርነት ሊነሳ እንደሚችል ተናገሩ። ጀኔራሎቹም በደብዳቤ ታግደዋል። የጀኔራሎቹ እገዳም ዋጋ ቢስ ነውስ ተብሏል። እውቁ ሙዚቀኛ ማረፋቸው ተገለጠ። የውሸት ፖሊስ ጣቢያ ያቋቋመው ግለሰብም በቁጥጥር ስር ዋለ። ፕሬዚዳንቱም በህግ ጥላ ስር ወደቀው። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆየው። የጊዜያዊ አስተዳደሩ በሶስት ጀነራሎች ላይ ያሳለፈው የግድ ውሳኔ ተቃዋሚ አሰራርና ህግን ያልተከተለ ነው ሲል የክልሉ የሰላምና የጸጥታ ቢሮ ገለጠ። በትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ በክልሉ በተለያዩ ግንባሮች አዛዦች መሆናቸው የተገለጸው ሶስቱ ጀነራሎች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ሜጀር ጀነራል ማሾ በየንና ብርጌድ ጀነራል ምግበይ ሃል ላይ በጊዜ ማገዳቸው ነው ያሳወቁት። ይህ እንገዳ በተመለከተ ነው ተቀባይነት የሌለው ሲሉ የተችት ይህ ተገቢነት የሌለው ደብዳቤ መደረግም የሌለው ሲሉ ተችተውታል። ፕሬዚዳንቱ የተጻፈው ደብዳቤ እንደሚያሳየው ጀነራሎቹ በጊዜያዊነት የታገዱት ከመንግስት ውሳኔ ውጭ መላ የክልሉ ሕዝብና ወጣቱን ወደ ግርግር፣ የጸጥታ ኃይሉ ወደ እርስ በርስ ግጭት የሚያስገባ እንቅስቃሴዎች እያደረጉ ነው ሲል ነው የተቻው። በተለይም የፕሬዚዳንቱ ውሳኔ ተከትሎ የክልሉ የሰላምና የጸጥታ ቢሮ የወንጀለኞች ጥበቃ መሆን ይብቃ በሚል ርዕስ ባስተላለፈው መግለጫ ውሳኔ እንደሚቀለበስ አሳውቁ። ያልሾምነውን ያወረድ ነው ሲልም ገልጿል። በተመሳሳይ በደብረ ጽዮን ገብረ ሚካኤል ዶክተር የሚመራው ህወሀት ባወጣው መግለጫ የጊዜ አስተዳደር ፕሬዚዳንት ውሳኔ ህገወጥ ሲልም ኮንኖታል። የትግራይ ሰራዊት ለማፍረስ ሲደረግ የነበረው ሴራ ወደ ከፍተኛና አደገኛ ደረጃ አሸጋግሮታል ሲልም ነው የገለጸው። ይህ በእንዲህ እንዳለም በተለይም በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ሲሉ ነው ሌተናል ጀነራል ጻድቃን ገብረሰንታይ የተናገሩት። ጀነራሉ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለትም አስጠንቅቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደም በኢትዮጵያና በኤርትራ መካከል የሚነሳውን ግጭት በተመለከተ የሚታይ መቃቀር አለ። የእኔ ስጋት ይህ በቃላት አልፎ ወደ ጦርነት እንዲያድግ ነው ብለዋል። ጦርነቱን ለቀጠናው ዳፋ እንደሚሆን ጀነራል ጻድቃን በእንግሊዝኛ ባስነበበ ጽሁፍም ነው ያሳወቁት። በሁለቱ ሀገራቶች መካከል የሚደረገው ጦርነት በሁለቱ ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጀነራሉ ለቀጠናው አውዳሚ እንደሚሆንም ጠቁመዋል። በተለይም በጦርነቱ ሲያከትም አሁንም የምናውቀው የአገሪቱ ጂኦግራፊ ይለውጠዋል። በአፍሪካ ቀንድ ከቀይ ባህር አሻግሮ ጉልህ የፖለቲካ አሰላለፍ ለውጥ ያስከት ለመትዳር ሲልም ነው ጀነራሉ የተናገሩት። በትግራይ ጊዜ አስተዳደር ውስጥ በምክትል ፕሬዝዳንትነት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክተር ተሪያድ ኃላፊ የሆኑት ሌተናሪ ጀነራል ጻድቃን ገብረ ትንሳኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህርን ደህንነት ላይ በቀጥታ ተጽዕኖ ያሳድራል ሲሉም ነው የገለጹት። በጦርነት ማዕከላዊ የምትሆነው በደቡብ የሰለጠንና ልምድ ያካብተው ከፍተኛ ወታደራዊ ቁጥር ያላት ትግራይ እንደሆነችም ነው አክለው የተናገሩት። በተለይም በደብረጽዮን ገብረ ሚካኤል በኩልም እንደዚሁ የሚመራው ህወሓት እገዳው መሰረተ ቢስና የማይተገበር ነው ሲል ነው ውድቅ ያደረገው። ውሳኔው ፕሬዝዳንቱ አቶ ጌታቸው ረዳ አምባገነን ፕሬዝዳንት ነበር ሲልም ነው ደብዳቤውን ያጣጣሉ ደብረ ጽዮን ዶክተር የሚመሩት ህወሓት ፕሬዚዳንት አቶ ጌታቸው ረዳ ሶስት ከፍተኛ የሰራዊቱን አመራሮች ላይ የወሰዱት ጊዜ እገዳ እርምጃን አስመልክቶ በሰጠው መግለጫ ነው ይህን ያለው በዚህም ፕሬዚዳንቱ የወሰዱት እርምጃ በሌላ ስልጣናቸው የወሰዱት የማይተገበር ሲል ነው በጽኑ የተቃወሙ እገዳው መሰረተ ቤትና የማይተገበር ሲል ውድቅ ያደረገው መግለጫው ፕሬዚዳንት ጌታቸው ረዳን ከስልጣናቸው የኃላፊነት ቦታ ማንሳቱንም እንደዚሁ አሳውቋል ፕሬዝዳንቱ አቶ ጌታቸው ረዳ የአምባገነን ፕሬዝዳንት ነበር ሲልም ነው ያጣጠለው። በእግድ እርምጃው የተደራጁ ሰራዊትን ለማፍረስ ሲደረግ የቆየውን ተልእኮ አካል ነው ሲልም ገልጧል። በተለይም የሰራዊቱን አባላትና ህዝቡን እንደማይቀበሉት የሚል ጥሪ ነው ያስተላለፈው። በአሁኑ ሰዓት በትግራይ ከፍተኛ ውጥረት እየነገረ ሲሆን፣ በተለይም ጦርነቱ እንደሚቀሰቀስ ብዙዎቹ ስጋት ላይ ናቸው አሉት። ከፍተኛ የጦር ኃይልም በየቦታው የተጠንቀቅ ትእዛዝ እየተሰጠው መሆኑን ተገልጠዋል። ሶማሌ የሶማሌ ክልል መንግስት የቀረበበትን የሙስና ክስ ሀሰትና የማጥፋት ስም የማጥፋት ዘመቻ ነው ሲል ውድቅ አደረገው። የሶማሌ ፌዴራልስ ፓርቲ በክልሉ ሙስና ተንሰራፍተዋል፣ ፕሮጀክቶች ተጓተዋል፣ ሲል ያቀረበውን ክስ ነው የሶማሌ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ሀሰትና ስም የማጥፋት ዘመቻ ሲል ውድቅ ያደረገው የሶማሌ ፌዴራልስ ፓርቲ በአሳለፈው ሳምንት በሰጠው መግለጫ ነው። በክልሉ ልማት ስራዎች የተመደበ ከፍተኛ ገንዘብ አላግባብ ጥቅም ላይ ውሏል ሲል የከሰሰው ይሁን እንጂ ይህ የተሳሳተ መረጃ ነው ሲል ነው ያጣጣለው። የክልል ኮሚኒኬሽን ጉዳዮች ቢሮ ለአዲስ ስታንዳርድ በላከው ደብዳቤ በሙስናና ፕሮጀክቶች መጓተት ላይ የቀረበው ወቀሳ መሬት ላይ ያለውን እውነታ የማያሳይ ነው ሲል ነው የገለጠው። የህዝብ ገንዘብ አላግባብ ጥቅም ላይ የዋለ ነው በሚል ፓርቲው ያቀረበውን ቅሬታ ውርቅ በማድረግ የግንባታ ስራዎች ጨረታ በግልጽ በጋዜጣ አታትሞና የግንባታ ስራውን በውድድር ብቁ ለሆነው የግንባታ ተቋራጮች ተሰጥቷል ሲልም ገልጠዋል። ፋኖ በአማራ ክልል እየተደረገ ያለው ውጊያ ጠንክሮ የቀጠለ ሲሆን በተለይም ይህንን ውጊያ ማህበረሰቡ ከፍተኛ ቁጥር ያለው መቀላቀሩ ነው እየተገለጸ የሚገኘው። የደባይ ህዝብ ከፋኖ ጀርባ እጅግ በታላቅ ሁኔታ አገሪቱ ላይ የሚደርሰውን በተለይ በክልሉ የሚደርሰውን ጉዳይ በተመለከተ ከጎናችሁ ነን በሚል በጋራና በአንድነት እየተንቀሳቀሰ መሆኑም ተገልጿል። የአማራ ክልል እንደከዚህ ቀደሙ ማንም እየመጣ የፈልገው ሊያደርገው የሚችል አይደለም። ከዚህ በኋላ ቆርጠን ተነስተናል ሲሉ ገበሬዎቹ በከፋኖ ጎን መቆማቸውን በግልጽ አሳይተዋል። በክብራችን አንደራደርም። ከፋሽስቱ ጣሊያን እስካሁኑ የፋሽስቱ አመራር ድረስ አገዛዝ የማይበገረው ከዕለት ዕለት እየጠነከረ ህዝብ ነው። ደባይ ጮቄ ብርጌድ ደጀን ከሆነ ማህበረሰብ ጋር በጋራ ለግዳጅ መሰማራታቸውን የታወቀው በአማራ ክልል ከዚህ በኋላ ለሚደረጉት ነገሮች ሁሉ ቆርጠን ተነስተናል ሲል ገበሬው ከፋኖ ጎን መቆሙን አሳይተዋል። በተደጋጋሚ ጊዜያቶች የምናነሳቸውን ጥያቄዎች ተቀባይነት ያላገኘው የአማራ ክልል ማህበረሰብ ከዚህ በኋላ ነፃነታችንና ፍትህን እንደዚሁም ደግሞ የምንፈልጋቸውን ጉዳዮች ለማግኘት በኃይላችን እንንቀሳቀሳለን ሲሉ ነው የገለጹት። ከፋኖ ጋር የምናደርጋቸውን አጋርነት አሁንም እንቀጥ እንጥላለን ያለው ይፋ ትግሉን ወደፊት እንደሚገሰግስም ነው ጠንክሮ የሚቀጥል መሆኑን የገለጸው ታዲያ ይህ በእንዲህ እንዳለም በትግሉ ላይ እየተሳተፈ የሚገኘው የአማራ ፋኖ ኃይል ከህብረተሰቡ ጋር ተቆራኝቶ የሚሰራቸው ስራዎች ውጤታማ እየሆኑ መምጣታቸውም እየተገለጸ ነው የሚገኘው። የደቡብ ወሎ ዞን ወረባቦ ወረዳ አስተዳዳሪም ከነ ባልደረቦቻቸው መደምሰሳቸውም ተገልጧል። የአማራ ፋኖ በወሎ ቤት አማራ የምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር አራተኛ ሸለቃና የልጅያሱ ኮር ራስ አሌ ክፍለ ጦር አንደኛ ሸለቃ የወረባቦ ወረዳ ዋና አስተዳዳሪና ሌሎቹም የወረዳው አመራሮች ከነ አጃቢዎቹ መደምሰሳቸውን ገልጠዋል። በተደረገው የህልውና ተጋድሎ የስርአቱ አገልጋይ የሆኑት በተለይም በወረዳው በወረባ በወረዳ ልዩ ቦታው ባሲ በተባለ አካባቢ ነው። ማህበረሰቡን በማሰባሰብ ግብር እንዲገብሩ የሐሰት ፖለቲካ ሲደሰክሩ የነበሩ የደቡብ ወሎ ዞን ወረባቡ ዋና ወረዳ ዋና አስተዳዳሪ ፈንታ ከበደን ጨምሮ ሌሎች የብልጽግና አመራሮች፣ አገዛዙ ተላላኪዎች በጀግኖቹ በተተኮሰ መብረቃዊ ጥቃት ነው እርምጃ የተወሰነባቸው መሆኑ የተገለጸው በዚህም ውጤታማ የደፈጣ ጥቃት ዋና አስተዳዳሪውን ጨምሮ በርካታ የሚኒሻና ሌሎችም አድባ ብተና መደምሰሳቸው ተገልጿል። በርካታ የነፍስ ወከፍ መሳሪያዎች ክላሽንኮቭ ከነት ተኳሻቸው መማረካቸውንም አሳውቋል። ማሳውቋል በተያዘም የሥርዓቱ ካድሬ የሆኑ እናቶችን ሕክምና የሚጓጓዙበትን በማሳጣት ለፖለቲካ ስራ የሚጠቀምበትን አምቡላንስም ከእነ አጃቢዎቹ የመጣበትን አምቡላንስ መኪና በማውደም የባንዳዎቹን ቅስም መስበሩን ነው የገለጠው። በትግላችን ጠንክረን ራሳችንን ነፃ ለማውጣት አሁንም እንታገላለን ያለው ይህ የአማራ ፋኖ ኃይል ወደፊት ትግሉ ይቀጥላል ሲልም አሳውቋል። ቤትና ናቲ ላይ ትኩረት አድርጓል የተባለ እግዱ ፊልም ለእይታ ሊቀርብ መሆኑ ተገለጠ። ቤትና ናቲ ትኩረት አድርጓል የተባለው ይህ እግዱ ፊልም ለእይታ መቅረቡ የተገለጸ ሲሆን በልባም ፒክቸርስ ተዘጋጅቶ በሳዳን ፊልም ፕሮዳክሽን እና በሶሎዳ ስቱዲዮ የቀረበው እግዱ ፊልም ለእይታ መቅረቡን ነው የተገለጸው። ፊልሙን ለማዘጋጀት ከስምንት ወር በላይና በወጭም በውጭም በኩል ከ2.5 ሚሊዮን ብር እንደወጣበት ነው የተገለጸው። ከዚህ ቀደም ይህንን ጉዳይ በተመለከተ በተለያዩ የሶሻል ሚዲያዎች ላይ ሲተላለፍ የነበረ ቢሆንም፣ አሁን ግን ይህንን ለህዝብ በእይታ ለማቅረብ መዝነሳቱን ነው የገለጸው። በእነዚህም ተዋናዎቹ በተለይም ሰለሞን ሙዬ፣ ኤደን ገነት፣ ደረጃ ኃይሌ፣ ጌዲዮን ፈቃዱ፣ አሰፋ ገብረ ሚካኤልና ሌሎችም ከሰላሳ አምስት በላይ ሰዎች ለዚህ ስራ የተሳተፉ መሆኑም ተገልጸዋል። በሀገራችን የሚታየውን የፊልም ስራዎች አጠንክሮ ለመቀጠል በተለያየ ቦታ ላይ እየተደረጉ ያሉ እንቅስቃሴዎች ጥሩ ጅምሮች እንደሆኑም ተገልጿል። አክሎክ ሞተርስ ከማህበራት ጋር እርቅ መፈጸሙን በግልጽ አሳወቀ። ኦክሎክ ሞተርስ ከማህበራት ጋር እርቅ መፈጸሙን በገለጸው ጋዜጣዊ መግለጫ አሳውቋል። በሞተርስ ኦክሎክ ሞተርስ ለ65 ማህበራት ተሽከርካሪ ለማቅረብ ውል ፈጽሞ ወደ ስራ ገብቶ የነበረ ቢሆንም በአክሎክ እና በማህበረሰቡ መካከል በተፈጠረ አለማግባባት ነው። 16 ማህበራት በድርጅቱ ላይ ክስ መስርተው የነበረ ሲሆን በትላንትና ዕለት በተሰጠው ጋዜጣዊ መግለጫ ስድስት ማህበራት ክስ አቋርጦ ለስምምነት ስማማታቸውን ነው ያሳወቀው። አሁን ችግሮቻችን ፈተን በተለይም ለተጠየቅነው ነገር ምላሽ ለመስጠትም ዝግጁ ነን ሲል ነው ያሳወቀው። የምንሰራቸውን ስራዎች ከማህበረሰባችንና እና ከህዝባችን ግን በጋራ ለመስራት እናቅባድል። በዚህ መሰረት እርቁን ተስማምተናል ሲል ነው ያገለጸው። ባለፈው አመት ከስምንት መቶ የሚጠጉ ተሽከርካሪዎችን ለደንበኞቹ ማስተላለፉን እና የድርጅቱ ስራ አስኪያጅ አቶ ታመነ ካሳ ገልጸው በአዝኖም የበጀት ዓመት አራት መቶ ገድማ ተሽከርካሪዎችን ማሳለፋቸውንም አክሎ ገልጸዋል። በመዲናና በዘነሰኛ ስርት ስመ ገናናው ታዋቂው ሙዚቀኛ አቶ አለማየሁ ፋንታ ከዚህ ዓለም በሞት መለየታቸው ተገለጸ። በባህላዊ ሙዚቃ ታዋቂ የነበሩትና በተለይም በሃይማኖታዊ ላይ ትኩረት ሰርተው የሚሰሩት እኚሁ ባህላዊ ሙዚቃን መሳሪያ ተጫዋቹ የሚታወቁ ሙዚቀኛ አለማየሁ ፋንታ ስራቸውን የጀመሩት ሀገር ፍቅር ቲያትር በመቀጠር እንደነበረ ይታወቃል። ለዚያም ለአስር ዓመታትም ሰርተዋል ለአርባ ዓመታትም ያህል በያሬድ ሙዚቃ ትምህርት ቤት በመምህርነት ሲያገለግሉ የቆዩ ሙዚቀኛው እድሜያቸው በመጨረሻ ጡረታ ከወጡ በኋላ በዚሁ በያሬድ ሙዚቃ ትምህርት ቤት ማገልገላቸውና የሙዚቀኛ ቅርብ ሰው ሆነው ታዋቂው የበገና መምህር መጋቢ ብሉ አለም አነጋግረዋል። በአለማዎቹ ለኢትዮጵያ የሙዚቃ መሳሪያዎች በከፍተኛ ስራ እየሰሩ እንደሆነም ነው የተገለጸው። አንጋፋው ሙዚቀኛ አለማየሁ ፋንታ የቀለም ትምህርት የተማሩ እንዲሁም የድቁና ትምህርትም የነበራቸው እንደነበረ ተገልጧል። የሙዚቀኛ ቅርብ ወዳጆች የሆኑት አቶ አለሙ ከነአጋ ከስድስት ወራት በፊት በድንገት ወድቀው እግራቸው በበ ስብሩ በህክምና ስደዱ ቆይተው ማረፋቸው አይዘነጋም ስርዓተ ቀብራቸው በፒያሳ በሚገኘው በገነት ጽጌ ቅዱስ ቤተክርስቲያን ከቀኑ ዘጠኝ ሰዓት እንደሚፈጸም ተገልጿል በዚህ የቀብር ስነስርዓት ላይ ወዳጅ ዘመዶቻቸው እንዲገኙም ጥሪ ቀርቦላቸዋል ዱን እምነት ከሌላው ጋር እያነጻጽረው የሃይማኖት ግጭት በመፍጠር ሙከራ የኢትዮጵያን ሃይማኖት ጉባኤ አወገዘ። ተገቢነት የሌሎች ስራዎች እየተሰሩ እንደሆነም ነው የገለጠው። የኢትዮጵያ የሃይማኖት ተቋማች ጉባኤ በወቅታዊ ጉዳይ ላይ በሰጠው ጋዜጣዊ መግለጫ በማህበራዊ ሚዲያዎች የሚደረገው ሃይማኖት ከሃይማኖት የሚያጋጭ ተግባር ወንጀል መሆኑንም አመልክቷል። ይህ መደረግ የሌለበት ተግባር ነው ሲል ነው የገለጸው በመግለጫው። በዚሁ በመግለጫውም የኢትዮጵያን ኦርቶዶክስ ተዋህዶ የእስልምና ሃይማኖቶች መካከል በማህበራዊ ሚዲያ የሚደረጉ አላስፈላጊ ምልልሶች ጉባኤው በእጅጉ እንደሚወግዝ ነው የገለጸው። የእምነት ነፃነትን የማምለክ መብትን ለሁሉም የተፈቀደ ቢሆንም አንዱ እምነት ከአንዱ ጋር አነጻጽሮ ሃይማኖ ግጭት መፍጠር የማይፈቀድ መሆኑን ሊቀትግዋን ቀሲስታ ጋ የታደለም ተናግረዋል። ይህ መደረግ የሌለበት ነገር ነው። ሃይማኖቶች ተቻችለው በጋራና በአንድነት መሮጥ የሚገባቸውን እየተፈጸመ ያለው ስህተት ሊታረም ይገባል ምናሉትም። በመሆኑም ጉባኤው በእምነቶች መካከል ግጭት የሚፈጥሩ አካላትን ለመቅጣት የሚያስችለው ጉባኤ ህጎችን እየተሻሻሉ መሆኑና በመግለጽ የሁለቱ እምነት ተከታዮች ጾማቸውን ከፈጣሪ ምሕረት በመለመንና መልካም ተግባርን በማከናወን እንዲያልፉም ሊቀትጓን ቀሲስ ታጋይ ጥሪም አቅርበዋል። ወደ ውጭ ዜናዎች እናመራለን። ሰሜን ኮሪያ በርካታ የባለስቲክ ሚሳኤል ሙከራ ማድረጓ ተገለጸ። የደቡብ ኮሪያና የአሜሪካ በጋራ ወታደራዊ ልምዶቹ በጀመሩበት በአሁኑ ወቅት ነው ሰሜን ኮሪያ በርካታ የባ ሚካኤል ሙከራዎች ማድረጓ የተነገረው። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ሰሜን ኮሪያ ያደረገችው የመጀመሪያ የፕላስቲክ ሚሳኤል ሙከራ መሆኑም ነው የተገለጸው። ይህ ሙከራ ለሌሎቹ ስጋት እንደሆነም ተጠቁሟል። በተለይ የደቡብ ኮሪያ እንዳስታወቀው ሰሜን ኮሪያ በዚህ አመት ብቻ ለአምስተኛ ጊዜ የባላስቲክ ሚሳኤል ሙከራ ማድረጓንም ገልጿል። የሰሜን ኮሪያ ሙከራ በጋራ ወታደራዊ ልምምድ ማድረግ ለጀመሩት የደቡብ ኮሪያና አሜሪካ መልዕክት ለማስተላለፍ እንደሆነም ነው የተገለጸው። የሁለቱ ሀገራት የጋራ ወታደራዊ ልምድ እንደ አውሮፓውያኑ አቆጣጠር መጋቢት ድረስ እንደሚቀጥልም ተገልጿል ሲል የዘገበው አልጀዚራ ነው። አሜሪካ አሜሪካ በሽብርተኝነት የምትፈልገው የነበረው አካል አሁን በድርድር መቀመጡ ተገለጸ። ውይይቱ በጋዛ የሚገኙ የአሜሪካን ታጋቾች በማስለቀቅ ዙሪያ እንዳተኮረ ሲገልጽ ቢቆይም ፕሬዚዳንቱ ትራምፕ በታጋቾች ጉዳይ የሚደረገውን ድርድር እንዲመሩ ልዩ መልክተኛም አድርገው የሾሟቸው አደም ሃ ዝርዝር ጉዳዮችንም አንስተውላቸዋል። መልክተኛው ሃማስ በአምስተኛ እስከ አስር ዓመት የሚቆይ የተኩስ አቁም ስምምነት ከተደረገም በኋላ የሀማስ መሪዎች በጋዛ ውስጥ የሚገኙ ዋሻዎች ሙሉ በሙሉ ለመዝጋት መስማማታቸው ነው የተና የተናገሩት በፍልስጤምና ሀማስ በአኸር በኩል በቀረበ የረጅም ጊዜ የተኩስ አቁም እና ትጥቅ የመፍታት ጉዳይ ምላሽ መሰጠቱም ተገልጿዋል። በተደጋጋሚ ጊዜያቶች የሚደረጉት ግጭቶች ለመፍታት ዶናልድ ትራምፕ የበኩላቸውን ጥረት እያደረጉ መሆኑ ነው የተገለጸው። ታይላንድ የታይላንድ መንግስት የአፍሪካ ሀገራት ዜጎች ለማስወጣት በኤምባሲዎቻቸው በኩል ተወካይ እንዲልክም ጠየቀ። በጣቢያዎች ቆይታ ያደረጉት በማይናማር የሚገኙ ዜጎች ወደ ሀገራቸው ለመመለስ የግድ ኤምባሲ ተወካይ ወጥቶ ማነጋገር እንዳለበት ነው የገለጹት። ነገር ግን ጥሪ ከተደረገላቸው ቀን አንስቶ ምንም ኢትዮጵያን ኤምባሲ ተወካይ ወደ ታይላንድ እንዳልመጣ አክለው ገልጸዋል። ያሳዝናል። ለዜጎቹ መቆም የሚገባው የመንግስት አካል ቀርቦ ሁኔታው መከታተል ሲገባው ግን የኢትዮጵያን ጉዳይ የሚመለከተው የመንግስት አካል አልመጣም ነው አሉት። አሁን ላይ የማይናማር የሚገኙ ውጭ ዜጎች በኤምባሶቻቸው በኩል መውጣታቸው እና ኢትዮጵያኖች ብቻ መኖራቸው መኖራቸውን የተገለጸው የታይላንድ መንግስት ያልተቀበላቸው ሶስት መቶ በላይ የሚጠጉ ዜጎች ማይናማር ካምፕ ውስጥ እንደሚገኙም ተጠቁሟል። ስለሆነም የኢትዮጵያ መንግስት በተቻለ መጠን እነዚህን ኢትዮጵያን ስደተኞች የሚያወጣበት መንገድ ላይ ትኩረት ሰርቶ እንዲሰራም ተጠይቀዋል። የቀድሞ የፊሊፒንስ ፕሬዚዳንት በአደንዛዥስ ግድያ ወንጀል መታሰራቸው ተገለጸ። የፊሊፒንስ ፖሊስ በዓለም አቀፉ የወንጀለኞች ፍርድ ቤት ትዕዛዝ የቀድሞ ፕሬዚዳንት ሮድሪጎ ቴሬድ በአደንዛዥ ወንጀል በቁጥጥር መዋላቸው ነው የገለጠው። የ79 ዓመቱ በቁጥጥር ስር የዋሉበት በዚህ ህገወጥ ወንጀል ተሳትፎ በማድረጋቸው እንደሆነ ነው የተገለጸው። በ2016 እስከ 2022 የደቡብ ምስራቅ ኤሽያ ሀገር ፕሬዚዳንት በነበሩበት ጊዜ በሺዎች የሚቆጠሩ ሰዎች በተገደሉበትና ከዚህ በፊትም የዳቪካ ከተማ ከንቲባ ሆነው ለፈጸሙት አረመናዊ የጸረ አደንዛዥ እጽ እርምጃ ይቅርታ አለመጠየቃቸውም ተገልጿል። አዛውንቱ በአየር ማረፊያው ሲታሰሩ ምንም ወንጀል ነው እየሰራሁት ብለው ጠይቀው ነበር። የፕሬዚዳንቱ የቀድሞ ቃል አቀባይ ፊሊፕስ በ2019 ከዓለም አቀፉ የወንጀል ፍርድ ቤት አባልነት መውጣቷን ተከትሎ እስሩን ህገወጥም ብሎታል። ይሁን እንጂ ሀገሪቱ በአባልነት ከመውጣቷ በፊት ተፈጽሟል በተባለ ወንጀል ላይ እርምጃ የመውሰድ ስልጣን እንዳለው የዓለም አቀፉ የጦር ወንጀለኞች ፍርድ ቤት ቀደም ሲልም አሳውቋል። በፊሊፒንስ የሚገኘው የዓለም አቀፉ የሰብአዊ መብቶች ጥምረት እስሩ በአደንዛዥ ጦርነት ለሞቱትና ቤተሰቦቻቸው ታሪካዊ ጊዜ ነው ሲልም አክሎ ገልጿል። ኬንያ በኬንያ የውሸት ፖሊስ ጣቢያ አቋቁሞ የተገኘ ግለሰብ ምርመራ ተከፈተበት። ኮሌንስ ሊትሸር በቅጽል ስሙ ስሙ ቼኮራ የተባለው ግለሰብ ነው። ከብሔራዊ ፖሊስ አገልግሎት እውቅና ውጭ ፖሊስ ጣቢያ አቋቁሟል የተባለው በዚህ ፖሊስ ጣቢያ ላይ በማቋቋም የራሱን የተለያየ ወንጀሎችን የሚፈጽምበትና እና የሚያስርበት ቦታም እንደሆነው የተገለጸው ህንፃው በይፋ የፖሊስ ቀለሞች በመቀባቱ ትክክለኛ የጸጥታ ተቋም አስመስሎ እንደነበረም ነው የተገለጸው። የጸጥታ ጥበቃ ለማጠናከር ያቋቋመው ጣቢያ ብሎ ያመኑ አካባቢው ነዋሪዎችም ሕገወጥነቱን ሲሰሙ መገረማቸው ነው የሀገር ውስጥ መገናኛዎች የዘገቡት። ይህ ግለሰብ እንዲህ አይነት ድራ በሀገሪቱ መስራቱ እጅግ አስገራሚ ተብሏል። ባለስልጣናት ተጠርጣሪው ምን አስነስቶት ለማወቅ ጥረት እያደረጉ እንደሆነ፣ ለሕዝብም ተገቢውን እርምጃ እንደሚያሳውቁ ነው የገለጹት። እርምጃችንን አጠናክረንም እንወስዳለን ሲሉ አሳውቀዋል። ክብራንት ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክቡራንት ተመልካች አድማጮቻችን ጋር በምናደርገው የቀጥታ ውይይት እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩትን የዘውዱ መንግስት የነበርኩ መልካም ጊዜ